አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና ተከበራችሁ የወሎ ጊራናትዮብ የቻናን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ የግድግዳ ቀለም ዋጋና አይነታቸውን ነው ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራናትዮብ በአዲስ ሲሆናችሁ፣ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራናትዮብ አበረታቱ። ቀጥታ ወደ ቪዲዮው እናልፋለን። ላይክ ማድረጋችሁን እንዳትዘነጉ። እንግዲህ ወደ ግድግዳ ቀለሞች ስናልፍ ማለት ነው፣ እዚህ ጋ ዲል ኢናሚል አለ። እዚህ ጋ ኋይት ሱፐር አለ። እዚህ ጋ ሁለት አስራ አንድ ሱፐር አለ። እዚህ ጋ ደግሞ መቶ አስራ ሰባት ሱፐር አለ። በዚህ ውስጥ ደግሞ የምትመለከቱት ኢናሚል በሜጋ አለ ማለት ነው። እነዚህ በዲል ናቸው ማለት ነው። እዚህ ጋር ደግሞ የምትመለከቱት በሲግማ አለ። እዚህ ጋር ኋይት ነው። እዚህ ጋር ደግሞ መቶ አስራ ሰባት ነው። እዚህ ጋር የምትመለከቷቸው ደግሞ ዲል ናቸው። እዚህ ጋር ፓንድ አለ። እዚህ ጋር ግሎባል አለ። እዚህ ጋር ደግሞ ሜጋ ውበት አለ። ሱፐር አለ ማለት ነው። ስለዚህ እነዚህ ቀለሞችን ነው የምናየው ማለት ነው። እስቲ ከዚህ ከዲል ኢናሜል ወይም ሲንተቲክ ቀለሞች እንጀምር ማለት ነው። እንደምትመለከቱት እንግዲህ ዲል ነው፣ ዲል ቀለም እንግዲህ ማንም ቆራጭ የለውም ማለት ነው። ኢትዮጵያ ውስጥ ላይ እንግዲህ ሚድሮክ ኢንቨስትመንት ግሩፕ ነው የሚመረተው የሼህ አለሙዲን እንትን ነው ማለት ነው፣ ፋብሪካ ነው። ስለዚህ ቀለሙ በጣም ዓለም አቀፍ ስታንዳርድን የሚያሟላ የሆነ ቀለም ነው፣ ድል ቀለም ማለት ነው። ስለዚህ ከሱ ስንጀምር እዚህ ጋር የምትመለከቱት አራት መቶ አስራ ሰባት ቁጥር እዚህ ጋር የምትመለከቱት ለምሳሌ የዚህ አይነት ነው፣ በተለምዶ ሽሮ አይነት ብለን የምንጠራው ነው ማለት ነው። ከለሩ እንግዲህ እዚህ ጋር የምትመለከቱት ይህን ይመስሉ፣ የብዙ ሰው ምርጫ በቃ ጊራናም ይሁን ሌላ ቦታም ላይ በጣም የማይጠገብ የማይሰለች ከለር ነው ማለት ነው። አራት አስራ ሰባት ቁጥር ማለት ነው። ስለዚህ ይህ ቀለም በአሁኑ ሰዓት እየተሸጠ የሚገኘው የአንዱ ፍሬ እዚህ ጋር የምትመለከቱት አራት ፍሬ ነው የሚይዘው አንዱ አራት ሌትር ነው። ስለዚህ ካርቶኑ ደግሞ አራት ይይዛል ማለት ነው። አንዱ ለምሳሌ እዚህ ጋር የምትመለከቱት አራት ሌትር ነው መጠኑ ማለት ነው። ስለዚህ ካርቶኑ ደግሞ የሚይዘው አራት ፍሬ ነው ማለት ነው። ስለዚህ የአንዱ ዋጋ ሁለት ሺ ብር ነው እየተሸጠ የሚገኘው ማለት ነው። ይሄ አራት አስራ ሰባት በዲል እንደገና በዋይት ወይም በነጭ ቀለም እዚህ ጋር ላሳያችሁ አራት አስራ ሰባት ያልኳችሁ እዚህ ጋር ነው። ዋይት ደግሞ በሱ በዲል ይሄ ነው። ዋይት ነጭ ቀለም ማለት ነው። የዚህማ ጋር ሁለት ሺ ብር ነው። እዚህ ጋር የምትመለከቱት ደግሞ አራት ሀያ አምስት ወይም ደግሞ ወርቃማ ለላሜራ በብዛት የሚጠቀሙት እዚህ ጋር ተቀብቶ አለ ላሳያችሁ። ልክ ይሄ ማለት ነው። ይሄን 425 ቁጥር ነው ወርቃማ ነው ብዙ ጊዜ ለላሜራ የሚጠቀሙት እሱን ነው ማለት ነው። ከዛ ቀጥለን እስኪ ደግሞ የውሃ ቀለሞችን እንሂድ። እዚህ ጋር ሆይት አለ ነው ሆይት ሱፐር ማለት ነው በነጭ ቀለም ለግድግዳም ይሁን ለከላይ ለፍሬምም ለጅብሰም ኮርኒሶች ይጠቀሙታል ማለት ነው። ይሄን እዚህ ጋር የምትመለከተው ደግሞ 211 ቁጥር ወይም ደግሞ በተለምዶ ሹሮ አማ ብለን የምንጠራው ነው። እዚህ ጋር 117 ማለት ነው። ስለዚህ የእያንዳንዱ ዋጋ ልዩነት ስላለው ልንገራችሁ። እዚህ ጋር ኋይቱ 1100 ብር ነው የሚሸጠው። ሀይት ሱፐሩ 211 ደግሞ እዚህ ጋር የምትመለከቱት 950 ብር ነው የሚሸጠው። መቶ አስራ ሰባት ደግሞ አንድ ሺህ ብር ነው የሚሸጠው ማለት ነው፣ 1000 እዚህ ጋር 950፣ እዚህ ጋር ደግሞ አንድ ሺህ አንድ መቶ ብር ነው የሚሸጠው ማለት ነው። እነዚህ እንግዲህ ዲል ቀለሞች ናቸው። የውሃና ደግሞ በተለምዶ የምንላቸው የጋዝ ቀለሞችና የውሃ ቀለሞች፣ ይሄኛው በነጭ ጋዝ ነው ተበጥብጦ የሚቀባው። ይሄኛው ደግሞ በውሃ ነው ተበጥብጦ የሚቀባው ማለት ነው። ስለዚህ የውስጥም የውጭም ናቸው። እዚህ ጋር የምትመለከቱት የውስጥና የውጭ ቀለም ናቸው ማለት ነው። ስለዚህ አሁን ሽምራ ግርፍ በሚቀቡ ሰዓት ለፊኖ ወይም ደግሞ ለመቁረጫ እነዚህን ይጠቀማሉ ማለት ነው። የውጭም ዝናብን ቢመጣው የሚያጥበው ስላላ አይደለ። ሱፐር ቀለሞች እንግዲህ ከውሃ ቀለሞች ሱፐር እና ውበት ተብለው ይለያያሉ ማለት ነው። የውበትና የሱፐሩ የውበቱን ደግሞ ያሳያችኋለሁ። ዋጋውም ዝቅተኛ ነው ማለት ነው። ስለዚህ እነዚህ ደግሞ ዋይቱ 1100 ነው፣ 211 950 ነው፣ 117 ደግሞ 1 ሺህ ብር ነው ማለት ነው። እዚህ ጋር ደግሞ የምንመለከተው ያው ኳርቲዙ ስለሸፈነብኝ ነው። 417 በሜጋ ሜጋ ድልና ሜጋ ናቸው። እዚህ ጋር የምትመለከቱት እንግዲህ ሜጋ ቀለሞች ናቸው አራት አስራ ሰባት ልክ አሁን እዚህ ጋር ይሄ አራት አስራ ሰባት እና እዚህ ጋር ደግሞ በድል የምናየው አራት አስራ ሰባት ከለራቸው አንድ አይነት ነው የሚለያቸው ፋብሪካ ብቻ ነው ማለት ነው ስለዚህ ይሄኛውን ሁለት ሺህ ብር ነው ብያችኋለሁኝ እዚህ ጋር ደግሞ በሜጋው አንድ ሺህ ሰባት መቶ ብር ነው ማለት ነው እነዚህ በጋዝ የሚበጠበጡ ቀለሞች ናቸው ዋይትም አለው እዚህ ውስጥ ያው ለማሳየት ኳርቲዝ ስላገዴ ነው ማለት ነው። ልክ ህዋይቱም ወይም ነጩ ቀለም በዙ በሴንቴቲኩ አንድ ሺ ሰባት መቶ ብር ነው እየተሸጠ የሚገኘው ማለት ነው። እስኪ እዚ ጋ ደግሞ እኔ እዚ ጋ ፓንዲያ ቀለም አለ። አሁን እዚ ጋ ፓንዲያው ዘኮሎ ወይም ደግሞ አራት ሀ አራት ከታች እና ለመቃን እና ከታች መቁረጫ የምንጠቀመው ነው። ይህን ደግሞ አንድ ሺ ሁለት መቶ ብር ነው የሚሸጠው ማለት ነው። ፓንዲያው በኮከብም አለ የማሳያቸው ይሆናል ማለት ነው። እዚህ ጋር ደግሞ ሲግማ ቀለም አለ። ልክ ባለፈው ኳርቲዙን ያሳየኋችሁ የዚህ ቀለም ፋብሪካ እና እዚህ ጋር የምትመለከቱት የኳርቲዙ ቀለም ፋብሪካ አንድ ነው ማለት ነው። ስለዚህ ይህን እንግዲህ ምርጥ ቀለም ነው፣ ተሞክሯል። አምጥተን ሞክረኗል ኳርቲዙ ጋራ እዚህ ጋር መቶ አስራ ሰባት ነው የዚህ ዋጋ ዘጠኝ መቶ ሃምሳ ብር ነው። የዋይቱም ደግሞ እንደዚያው ዘጠኝ መቶ ሃምሳ ብር ነው የሚሸጠው ማለት ነው። እዚህ ጋር ሱፐርና ውበት የሚል ልዩነት ቅድም ነግሬያችኋለሁ አይደለ? ለምሳሌ አሁን እዚህ ጋር እነዚህ ሜጋ ናቸው ግን ውበት ናቸው። ውበት ነው ያቅድም ያሳዩኋቸው ደግሞ ሱፐር ነው የሚለው ማለት ነው። እነዚህ ደግሞ ቀለሞች ማለት ነው። ብዙ ጊዜ ወደ ገጠር አካባቢ ነው የሚወስዷቸው የነዚህ ዋጋቸው አራት መቶ ብር ነው የአንዷ ማለት ነው። የአንዷ ፍሬ አራት መቶ ብር ነው የሚሸጠው የውሃ ቀለም ነው። ለምሳሌ በመቶ አምስት ኖ ሱፐር አለ። ሱፐሩ አሁን ለምሳሌ ወደ ስምንት መቶ ብር ነው ሱፐሩ። ይሄ ውበቱ ደግሞ አራት መቶ ብር ነው የሚሸጠው ማለት ነው። እዚህ ጋር ደግሞ ኮከብ አለ፣ ላሳያቸው ኮከብ ደግሞ አሁን የዚህ ቀለም ፋብሪካ እና የኳርቲዞ የኮከብ ቀለም ፋብሪካ አንድ ነው ማለት ነው። የሁለቱ ደግሞ እዚህ ጋር የምትመለከቱት ኮከብ ደግሞ በጣም አሪፍ ቀለም ነው ማለት ነው። ስለዚህ አራት ሀያ ሶስት ወይም ዘኮሎ ለመቃንና ከታች ለመቁረጫ ነው የሚጠቀሙት የዚህ የአንዱ ዋጋ ደግሞ አንድ ሺህ አምስት መቶ ብር ነው የሚሸጠው ማለት ነው። እዚህ ጋር ዲሉ ደግሞ የምትመለከቱት አለ አራት ሀያ ሶስት ልክ እንደዚያው ማለት ነው። ዘኮሎ የዚህ ሁለት ሺህ ብር ነው። ይህኛው ደግሞ አንድ ሺህ አምስት መቶ ብር ነው የሚሸጠው ማለት ነው። የኤሌክትር ቀለሞች ደግሞ እዚህ ጋር አሉ። በዲል ለላሜራ የሚጠቀሟቸው ናቸው። ለምሳሌ በትልቁ በእንደዚህ ይወስዱና ላይበቃቸው ሲችል በነዚህ ነው የሚጨርሱት ማለት ነው። ለምሳሌ ሁለት ይህን የማይፈጅ ቤት ካለ አንድና በነዚህ አንድ ወይም በነዚህ ሁለት ይሆናል ማለት ነው። ስለዚህ የእነዚህ ዋጋ አንዷ ስምንት መቶ ብር ነው የምትሸጠው ማለት ነው። እነዚህኞቹ ደግሞ ዘኮሎቹ እዚህ ጋር በኮኮብ የምትመለከቷቸው አሉ። የነዚህ ዋጋ ደግሞ አራት መቶ ብር ነው የሚሸጠው ማለት ነው። እዚህ ጋር ደግሞ ሌላ ቀለም አለ። አንተርስት ወይም ደግሞ የዝገት መከላከያ ማለት ነው። የዝገት መከላከያ በሜጋ እንደምትመለከቱት በጣም አሪፍ ቀለም ነው። ላሜራን ለምሳሌ ላሜራችሁን ወይም ሌላውን ብረት እርጅኖ ወይም ዝገት እንዳይዘው የሚቀባ ነው ማለት ነው። ስለዚህ የዚህ ደግሞ የአንዱ ዋጋ አንድ ሺ አራት መቶ ብር ነው የሚሸጠው የዝገቱ ማለት ነው። አሁን የሚቀረን እንግዲህ እዚህ ጋር ግሎባል አለ ግሎባል፣ ይሄ ደግሞ ብራማ ቀለም ነው። ወርቃማና ብራማ ለምሳሌ ወርቃማው እዚህ ጋር አሳይቻችኋለሁ በድል ሁለት ሺህ ብር ነው እያችኋለሁ። ብራማ ደግሞ እዚህ ጋር አለ ማለት ነው። የዚህ ደግሞ የብራማው ዋጋ ሁለት ሺህ አምስት መቶ ብር ነው የሚሸጠ ማለት ነው። ብራማ በጣም ውድ ነው። ለምሳሌ ይሄ አንዱ ለአንድ ቤት በቂ ነው። ይሄኛው ደግሞ ለአንድ ቤት አይበቃም፣ በሌትሮቹ በትንሾቹ ያስጨምራል ማለት ነው። ስለዚህ የዚህኛው ሁለት ሺ ነው። ይሄኛው ደግሞ ብራማው 2500 ብር እየተሸጠ ይገኛል ማለት ነው። እንግዲህ የቀለም ነኮችን ኢንሻአላህ ግልጽ አድርጌ ያብራራላ ያብራራውላችሁ ይመስሎኛል። ጥያቄ፣ ሐሳብ ካላችሁ ኮሜንት ላይ ትጽፉልኛላችሁ ማለት ነው። ስለዚህ በአሁን ያለው ወቅታዊው የቀለም ዋጋ ማለት ነው ይሄንን ይመስላል። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዮብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ቲዮብ ና አበረታቱ። ቀጣይ እንዲሰራላችሁ የምትፈልጉት ካለ ደግሞ ኮሜንት ላይ ጻፉልኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።